ሞክረው ትንሽ ቀረርቶ እስቲ። ዘጠና ሶስት ዓመት ነው። እስቲ ሞክረው። አሁን እስኪ የአረቄዋን ግጥም ግጠምና ወደ ሁለተኛው ትሄዳለህ። ሰው እየገባ ነው። አንደኛ እየታወክ ነው። አሁን ከዚህ በኋላ ችግር የለብም። እኔ ጋር መጣል ምንም የሚቸግር ነገር የለም። ቤት ነው ንከራይላለን፣ እንገዛላለን ምታከራየው ባጃጅ እንገዛልሃለን ምክንያቱም የአገር ቅርስን አንተና ቆምጫምባው እኔ። አሁን ቆምጫምባው ቆምጫምባውን እፈልጋቸዋለሁ። አንተ ቆምጫምባውን እፈልገው። አንተንም አንተ የምልህ ስለምወዳቸው አባቴ እንደ አባት ስለማያቸው ነው። እና እንደ እኛ አባት እኮ ባባ ነው የሚባለው፣ አንተ ነው የሚባለው በዞስ ወዘተ ተከከ ገጤ ሁሉ እሱ ለመባል መሳይ ነው። ገጤ ሁሉ በውስጤም ሁሉ ነው ይሰማል። እኔ ለተመልካቾች ነው አድማጮቼ፣ ስሜ ዘመረ ማለት በጣም ታላቁ አንጋፋው አርቲስት እነ ዳኘዋለህ ነው። የእሱ ዘፈን እየዘፈኑ ያሉ አሁን እሱ ነው በግጥም አንደኛ ነው፣ በዘፈን አንደኛ ነው። ሽላላ ሲሸልል ብሰሙት። ሌላው ደግሞ የአገር ሽማግሌ ነው። ሞክረውስ ሞክረው ሞክር ትንሽ ቀረርቶ እስኪ ዘጠና ሶስት ዓመት ነው። እስኪ ሞክረውስ።